የአውሮፓ ህብረት የኢትዮጵያን ልማትና ብልጽግና በመደገፉ ረገድ እያበረከተ ያለው ሚና የላቀ ነው አሉ የገንዘብ ሚኒስትር ዴታ ሰመረታ ሰዋሰው በገንዘብ ሚኒስቴርና በአውሮፓ ህብረት መካከል ለተለያዩ ዘርፎች ድጋፍ የሚውል የ90 ሚሊዮን ዩሮ የፋይናንስ ድጋፍ ስምምነት በዛሬው ዕለት ተካሂዷል። የገንዘብ ሚኒስትር ዴታ ሰመረታ ሰዋሰው በዚህ ወቅት እንዳሉት የኢትዮጵያና የአውሮፓ ህብረት አጋርነት ከአምስት አስርት ዓመታት በላይ የተሻገረ ነው። በዚህም ህብረቱ የኢትዮጵያን የልማት እንቅስቃሴዎች በመደገፉ ረገድ የላቀ ሚናውን መወጣቱ የህብረቱ አጋርነት ከኢትዮጵያ በተሻገረ ለቀጠናዊ ልማት በጎ ሚና አለው። የኢትዮጵያን ሀገራዊ የእድገት ጉዞ ማስቀጠል ብቻ ሳይሆን በአፍሪካ ቀንድ ኢኒሺቲቭ የአውሮፓ ህብረት ስትራቴጂካዊ አጋርነትና ድጋፍ በሚሰጥበት አካባቢ ሰፊ ቀጣናዊ የልማት ግቦችን በማሳደጉ ረገድ ወሳኝ ሚና ይጫወታል። በ2025 ፓኬጅ ስር የአውሮፓ ህብረት ለሚያደርገው ሁለገብ ድጋፍም መንግስታችን እጅጉን ያደንቃል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስ በርገር በበኩላቸው የድጋፉ ስምምነት በህብረቱ ዓመታዊ የድርጊት መርሃግብር ተግባራዊ እንደሚሆን አንስተዋል። የፋይናንስ ድጋፉ የሀገሪቱን የለውጥ ሂደትና ዘላቂ ልማትን በሚደግፍ መልኩ በአራት አበይት ዘርፎች ላይ ትኩረት ተደርገው ለሚተገበሩ ፕሮጀክቶችም ይውላል። ይህ ዓመታዊ የድርጊት መርሃ ግብር የኢትዮጵያን የሀገር ውስጥ የኢኮኖሚ ማሻሻያ አጀንዳ ጋር በማጣጣም ለአውሮፓ ህብረት ሰፊው የዓለም አቀፍ መግባቢያ ስትራቴጂ አስተዋጽኦ ያደርጋል የድርጊት መርሃ ግብሩ የመሬት አስተዳደርን ማጠናከር የተፈጥሮ ጥበቃን ማሳደግ ሴቶችን ማብቃትና የስደተኞች ውህደትን መደገፍ በመሳሰሉት ዋና ዋና ተግባራት ላይ ያተኮረ ሲሆን በእያንዳንዱ ዘርፍ ዘላቂ ልማትን ለማረጋገጥም ወሳኝ ነው